ሰበር ዜና ስትጠበቅ የነበረው እስካሁን ዴቭ ወይም ደግሞ ዳዊት ሲፈልግ ሲፈልግ ሲፈልግ ያላገኛትን አልማዝ ዛሬ በእጁ ገብታለች። እንግዲህ ሰዎች መጥተው በያስለቅቁት ኖሮ እዛው ሊገድላት ነበረ። እሷን ግን ያው እንደሚታወቀው ሽጉጥ አላት። ሽጉጡ ለመምዘዝም እረፍት አልሰጠንም። ጉሮሯን ይዞ እዛው ሲጥ ሊያደርገ ሲል ሶስት ጎረብ ሰዎች መቶ ተው ተው ተው ተው ተው አንተ ምንድ ነው ምናምን ብለው እንግዲህ ያስለቀቁት እነሱ ስታገኝ፣ እሷም ፈረጠጠች። የምር በጣም ነው ደስ አለኝ እንደዛ ሲይዛት ምክንያቱም በቃ ተንኮለኛ ስለሆነች። የሰው እንዴት ቺ ያስደስደሻል? ወይ ሴት ልጅ ስትመታ ትሉኝ ተላላቸው እንደ ሰው አይነቶቹ ተንኮለኞቹ። አው በጣም ነው ደስ ይመኝ ዛሬ ስለተያዘች። በጣም ደስ ደግሞ አካባቢው ስላወቀው ሰሞኗውን ሳ ልቧን የሆነ ወፍሮ ነው እንጂ ማለት ነው። ልብ ደንዳና ሆና ነው እንጂ ማለት ነው። ልጇን እኮ መክራት ነበረ። እማዬ፣ እባክሽን እዚህ አካባቢ አትምጪ፣ እንዲያው ረቅ በይ ብላት ነበረ። እሷ ግን ልትሰማ ምን ፈቃደኛ ያደረግ ምናልባት ተመሳስሎብሽ ሊሆን ይችላል። ዳውድ እየፈለገሽ ነው ብትላትም ተመሳስሎብሽ ሊሆን ይችላል እኔ አደለሁም ብላ ግግም ብላ ነበር። ለማንኛውም ራስሽ ጠብቄ ብላ መክራት ሄጃ ነበረ እንግዲህ ሳቃ አትፈልግም። ከዛ ቦታ ምራቅ ምን እንደፈለገች ባይታወቅም ማለት ነው እንግዲህ። ሰሞኑ ሊይዛ ትንሽ ቀርቶ ነበር፣ አምልጠው ነበረ። እሱም ደግሞ በሌላ ቦታ በሌላ መንገድ ቱሉ ትሉ እየሄደ ፊት ለፊቷ ለመግጠም ሞክሮ እንግዲህ ዛሬ ተሳካለት፣ ፊት ለፊቱ ገጠሙ። እንግዲህ ገጥመሻል፣ ግጠሚ ነው ነገሩ። የት ትሄት ወዴት መሬት ይዋጣት ሰማይ ትብረር ክንፍ የላትም የመጣባት እንደንግጠች እንደነገጠች ወደ ጅ ልትሄጂ ነው እባክሽን ቆሚ ብሎ አስቆማት። እሷም ምንም አማራጭ ስለሌላት ቆማለች። ወዳውም በቃ ጎሮሯ ነው ያዛል። እሱ ደግሞ ማያዝ ከፈለጉ ጎሮሮ ነው ከዛ ውጭ አይይዝም። ብዙ ጊዜ ከካሌብ ሲጣሉ እንደዛው ነበረ። ያም ሆነ ይህ እንግዲህ የዘላለም ሲመኘው ነበረ ያነበረ ና እንግዲህ ያን ሰዎች መጥቶ አስለቀቁት። እሷም ወዴት መሄድ እንዳለባት ሳታውቅም ብቻ እንደለቀቀ ተወዳው ነው ፈረጥጠችው። ግን አታመልጨኝም፣ ከዚህን አታልፌም አለው። እዚው ሰፈር ነሻቅ አለሁኝ ይዝሻለው፣ ይገድልሻለው ብሎ ያው ፎክሮ ነው የሄደው ማለት ነው። እሷ መምጣለች። በዛ ላይ ደግሞ በጣም ነው ደስተኛ የሆነው። ደስታ ተሰንቷል። ምክንያቱም ሁሌም የሚፈልጋትን ሴት ስላገኘ ማለት ነው። አዎ ስላገኘ፣ እጅግ በጣም ደስ ብሎታል። እኔም ደስ ብሎኛል። አደለም እሷ ከዚ በኋላ ታመልጣለች። ከዛ ትንሽ ደግሞ ምራቋም ሰት ውጥ ትንሽ ሰታርፍም ደግሞ ካሌብ አገኛት። እንደው ዛሬ እንዴት ነው? ተከታተሉኝ ነው የምትለው ነበር ነገር አደለም። እሷ እኔ ራሱ ደነገጥኩኝ። ትንሽ ሄዳ ካሌብ ካሌብም ካሌብም ደግሞ ያው እንደምታውቁት ጉረኛ አደል፣ እሱም ደግሞ ለመያዝ ሞከረ። አንተ ደግሞ ዞር በላለች። በሱ ደግሞ ትንሽ ምን ትላለች? ለደም ደግሞ ዛሬ ምንድን ነው አለች ምክንያቱም የኛው መጀመሪያ ስራ የያዛት ማለት ነው። ግን ሊዛት ሲል ምክንያት ማን መጣ? ለኤልቴ ልጇን መጣች። ምንም ትሆን ምን ያው ልጇ ነች፣ ና ልጇን አዳነች። አድካ ላይ ብ ተቆጥዳ ከዚህ በኋላ ከእናት የመራቅ አለብ ብትነቃት፣ ሁለተኛ አልቅህም ብላ አሰራርታው። ከዚህ ነገር አባቴን ገድላብኛለች። ባለፈው እኮ ምን አድርገሽ ኖ ስትላት የምትነግረው ነገር አልነበራትም። አሁን ግን አልወቀች አባቴ ገዳይ ነች፣ አባቴ ገድላብኛለች ቢልም ማን አሳወቀ እንዴት አወቅ? ዝም ብለህ እናቴ ላይ እንዳትደርስ እኔ እናንተ ምናምን ብላ ፎከረች። እሷም ልጅ ነች መቼም የእናትዋን ስራ ታውቃለች። እናትዋን እንትን ማለት አልፈለገችም። ነገር ግን ያው ከዛ ቦታ አስፈራራለች። እሱም ደግሞ አንቺ እንደዚህ የምትይ ከሆነ ከእናትሽ አሳንሽ አላይሽም ብሎ እሱም ፎከረ። ማን ልዕልት ምን አድርገሽ ነው ስትላትም ምትም ልታት አልፈለገችም። እኔ እኮ እንደዚህ እንደምትቆረቆርልኝ አላቀም ነበር እንደዚሁም ከኔ ጎን የምትቆሚ አይመስለኝም ነበር አለቻት። ምንም የምትወኝ እኮ እናቴ ነሽ የምትሰሪው ስራ ባያስደስተኝም ግን እናቴ ነሽ ምን ላድርግ ብላለች። እንደው አንቺ እሷን እናትሽ ከሆነች ልታፍሪባት ነው የሚገባ ብሎ እሱም ነገራት። ለምንድን ነው ማፍርባት? አለች ለምንድን ነው ማፍርባት? እስኪ ነገረኝ አለችው። እሱን ግን ያና ያባቱ ገዳይ ስለሆነች ያም ሆነ ይ አምልጣለች። ከካሌብም ከካሌብ ለልዲን ገላገለች። ከዴቭ ደግሞ ሌሎቹ ማለት ነው። ከዚህ በኋላ ምንድን ነው የምታስበው? ደግሞ ታሳዝነኛለች። ከአንዳንዴ እንደዚህ በቃ አዙራት ይሁን ምን ሆና ይሆን አላቅም። ምንን በቃ ፍዚዝ ነው አለች። በቃ ፍዚዝ በቃ መሄድ እንደ ሰካራም ነው የምትሄደው ስትሄድ ራሱ ማለት ነው። ያምር በጣም ነው ተሳዝነኝ ሌሽ አላቅም ምን እንዳደረገች እኔ ምምን አደረገች። ነገር ግን ታሳዝነኛለች፣ ግን ተንኮለኛ ስለሆነች ስላገኛት ደስ ብሎኛል። ከዚህም በኋላ ደግሞ እዚህ ሰፈር ስለማትረቅ እዚሁ ነው የሚፈልጋት የሚመስለኝ እኔ ምክንያቱም እዚሁ አካባቢ ስለሆነች ማለት ነው። ያም ሆነ ይህ ተይዛለች። እንኳን ደሳለችው እንኳን ደሳለን። ሌላ ዛሞር ዛሬ በቃ የሚጣሉበት ቀን ነው። ማን ነው? ካሌብና ዴቭን መንገድ ላይ ተጋኙ። እንግዲህ እንደተለመደው ዛሬ ካሌብም ተጠፈጠፈ፣ በጥፊ ማለት ነው። ተጠፈጠፈ አይገልፀውም ጥፍጥፍ ነው ያደረገው። ደግሞ ወንድ ወንድ ያደረገዋል። ወንድ ወንድም ለማድረግ ይሞክራል። ለምን እንደሆነ ባህል አቅም ግን ይጠፈጠፋል? አንድ ሰው ወንድ ወንድ ሆኖ እንዴት ነው የሚጠፈጠፈው? ነት ለመናገር መጠፍጠፍ ነው አለበት። እዚህ ሰፈር እንዳታለይ። እዚህ ሰፈር ምን አንተ በገዛ ቤት ያስወጣኝ። በገዛ ቤት ያለው ቤቱ የሉሊት ነው። እሱ ምን ቤት ነውና የተኛው ቤት አንተ አደለም ትወጣለህ። እኔ እዛ ቤት እስካለሁ ድረስ እዛ ሰፈር አደለም ቤቱ

እንዲያው አልማዝ መተዋል ነበረት ወይም ጮሆ ወይም ደግሞ የሆነ የፖሊስ አካል ማሳየት አለባቸው። አሁን የሶስቱም ጠላት ማነች? አልማዝ ነች። የሉሊትም እንዲሁም ደግሞ የካሌብም እንዲሁም ደግሞ የዴቭም የሶስቱም ደግሞ እንደዛ ስትሆን ቢያዋት ቢያውቁ ኖሮ አልማዝ መሆኗን ሲያውቁ ምን ይውል ነበረ? እኔ እንደገረመኝ ደግሞ ኤልሳ አልማዝ የእነ ልእልትነት መሆኗን አታውቅም፣ ወይስ ሌላ አልማዝ መስሏት ነው? አይዶኖ ለምን እንደሆነ አላውቅም። እና ይሄ ነገር ይታሰብበት። ሶስቱም ያወቁ ቀን ሶስቱም አልማዝ እንደምታጠቃቸው ወይም ደግሞ ጠላታቸው እስካወቁ ወይም ደግሞ ያወቁበት ቀን ይታረቃሉ ይመስለኛል። ርግራሉ ደግሞ እንዳውች ሴትዮ በጋራ እንቅበር የሁላችንም ጠላት ነች ብለው እሷንን ቀብረው ከዛ በኋላ የሚቀጥሉ ይመስለኛል። ሁሉም ተሰማምቶ ማለት ነው። ከዛ ጋስ ሉሊቴ እስከማጋ ነው የምትሆነው ወይም ደግሞ ሌላ ጥያቄ ያስነሳል። ያም ሆነ ይህ ግን ዋናው መያዟ ነው። ተይዛለች። እንኳን ደሳላቸው፣ እንኳን ደሳለን፣ ቤፍም እንኳን ደሳለን። ማልፈልጋለው ሉሊቲ እንግዲህ ምንም ማድረግ አይቻልም። ቻዩ እናትሽ ነችና ከእናትሽ ጎን ቆሚ። ግን ከእንደዚህ አይነት እናት መቆም ያው ግድ ነች። እናት ነች፣ ምን ታደርጊዋለሽ? ምንም አማራጭ የለሽም፣ መቆም አለብሽ። በተረፈ የሚቀጥለውን የምናይ ይሆናል። የዛሬው ይህን ይመስላል። እንኳን ደስ አላችሁ አልማዝ መያዟ። ባይ ባይ